ገና ታምራቱ እንደቀጠለ ነው። በሄሉ አፍቃሪዎች መካከል እንግዲህ ያለው ፊልሚዋ ከቀን በቀን እየባሰበት እሳት እየሆነ መጥቷል፣ እና ልኡሊ ትናንት እንደዛ ቀጥቅጥ አድርገው ደብድበው ታፍንጫ አልቀረ እጅ አልቀረ አልኮል በአልኮል አድርገውት ዛሬ በጧቱ ተነስቶ የለጠፈው ቪዲዮ ሰላም ሰላም፣ ውድ ይቻናል የቤተሰቦች እንዴት ናችሁ? እንዴት አደራችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቼ ግን ማለት ነው እኔ ጥያቄ አለኝ ቪዲዮ ስለቀበድንብ ታዩታላችሁ ግን ላይኩና ቪዲዮ ምንም አይመጣጠንም ላይክ ለምንድን ነው ማታደርጉኝ ቪዲዮ ስታዩው ላይክ እያደረጋችሁ አበረታቱ ሰወዳችሁ ቪዲዮ ስለምታዩልኝም እጅግ በጣም ነው የማመሰግናችሁ እንግዲህ ልኡሌ ዛሬ በጧት ይሄ በእልህ ምክንያት የተፈጠረ ነገር ነው ማለት አሁን ዛሬ የተለጠፈው ቪዲዮ እልህን ያስመለክታል እና በትናንትናው ቪዲዮ ድራማ ነው እኮ እናንተ ሞኝናቸው ወይ እያላችሁ ነበረ ማለት ነው ድራማም ይሁን እውነትም ይሁን ልዑል የተመትቶ በመምጣቱን ያዝኛለው፣ ግን እኔ እንደዛ ብዬ ስላላወራው እንጂ ማለት ነው። የአልኮሉ ነገር እኮ እኔ ግራ ገብቶኛል ማለት እዚህ ጋር ጠብ፣ እዛ ጋር ጠብ፣ እዛ ጋር ጠብ ሆነና እንዴት ነው ነገሩ? ይሄ በፕላን ቀስ ብሎ የተቀመጠ ነው የሚመስለው እነዚህ ሰዎች እኮ በቃ ከህዝብ ላይ ነው የሚጫወቱት። ጉድ እኮ ነው። አሁን ዩቲዩበሮች ማለት ነው እኔ የሰው ልጅ መልካም ነገር ነው ሲኮራረጅ የማየው። አንድ ጥሩ ነገር ሲሰራ ከዛ ሌላው ሲቀጥል ጥሩ ነገር ያደርጋል። እና ዩቲዩበር ሲባሉ ግን ማለት ነው ይሄ አንድ ጥንዶች ሲጣሉ ማለት ነው ሌላኛው ተነስቶ የዛን ኩርጅ ያደርግና አንድ አይነት ሲስተም እኮን ደግሞ የሚያራምዱት ማለት ነው። እና እውነት ቢሰሩም ራሱ ማንም የሚያምናቸው የለም አሁን አሁን ያብ ስራ እውነት ይመታ ወይስ ድራማ እየሰሩ ነው ራሱ ነው የሚያውቀው። እኛ የምናውቀው ነገር የለም ግን ብዙ ሰው ደግሞ እውነት ስለሚመስለው ያዝናልና፣ እኔ ግን እውነት ይመስለኛል። ለምን መሰላቸው? እውነት ይመስለኛል ያልኩት ያብ ስራ በጣም እልክ ስለገባው ይሄን ነገር ከማድረግ ወደኋላ አይልም ያደርገዋል ብዬ ስለማስብ ነው። በዛም ማለት በዚህ ልዑል በመመታቱ ነው የደብሮኛል። የምር በቃ በዚህ ደረጃ መሆን የለበትም ይሄ ቀስ ብሎ ተነጋግረው ቢፈቱት እኮ ምንም ችግር አልነበረውም። እና እና ደግሞ ናቲሻ ከሳምንት በኋላ ሸገር ሊገባ ነው ብላችሁኝ፣ እኔ በእርግጥ መረጃው የለኝም ስለ ናቲ ማለት ነው። ግን እናንተ እንደዛ ብላችሁኛል። ደግሞ እናንተ ሳትሰሙ ይሄን ነገር አትወሩም። እና የምር ናቲሻ ሸገር ከገባ ዘሮ ቀለጠ በሉኝ ቤተሰብ። ምክንያቱም እሱ አዲስ አበባ ከገባ ያው ግዴታ ሄዱ ሊያገኛት ይችላል። ተነጋግረው ማለት ተገናንተው ይሄ የሚነጋገሩ ነገር ሊኖር ይችላል። ለምን እንደዚህ ሆንሽ? ለምን እንደዛ አድርግሽ? ቢ ሊኖር ይችላል አይታወቅምና፣ ሲቀጥል ደግሞ እንዳልክ ይመጣል። ስለዚህ ሄሉሻ አሁን ሶስት ላንድ ነበረ እየመራች የነበረችው፣ አሁን ግን አራት ላንድ ሆነዋል። ለሄሉሻ ራሱ ሊከብዳት ነው ማለት አጋዥ ያስፈልጋታል ማለት ነው። እና ደግሞ በትናንቱ ቪዲዮ ማለት ነው እንዳልክ ይመጣል። ገና ከየሀብ ስራ ጋር ይቧከሳል እያላችሁ ነበርና የሀብ ስራና እንዳልክ ብያያዙ ግን ማንም የሚያሸነፍ ይመስላችኋል? እኔ ሁኔታው የሚፈጠረው ነገር ሳስበው ገና አሳቀኝ እንጂ እኔ ማንም ማንም እንዲጣል አልፈልግም። የምሬን ነው የምላችሁ። ሁሉም ተገናኙም አልተገናኙም ግን በፊስ ቢፈቱት በጣም ደስ ይለኛል። ለምን ይሄ ነገር ሲያድግ ችግር ስለሚፈጠር ይሄ ብዬ ደግሞ ሴት ነች ከባድ ነው፣ በፍቅር የመጣ ነገር የሚሆነው አይታወቅም አሁን ቤተሰብ ይውላችሁ እንዳልክንና ናቲሻን ወደኋላ ኋላ እናድርጋቸውና ፊልሚያው የጀመረውን በልዑልና በያብ ሆኗል ማለት ነው። ምክንያቱም አሁን እንዳልኬ በዳር ሆኖ ነው ይቅርታ እየጠየቀ ያለው። ናቲሻም በሳይለንት ቪዲዮን ይለቃል እንጂ ስለሄዱ ምንም እየተናገር አይደለም። ና እና ከእንዳልክ ጋር አትታረቅም በፍጹም ላላችሁኝ፣ እሱ እንግዲህ እኛም የምናውቀው ታሪክ የለም ወደፊት የሚፈጠረውን ማየት ነው። ብያለው እኮ እኔ ጨርሻለሁ ከዚህ ጋር ማለት ነው። ሄሉሻ የምታደርገውን በቀጥታ ማየት ይሻለናል። እንዲ ነው እንዲ ነው ከምንልና ሄሉሻ እንግዲህ ዛሬ ማስቀናቷን ጀምራለች። መቼም የልዑል ዩቲዩብ ከሷ ላይ ይኖራል እና ልዑል የለቀቀውን ቪዲዮ አይታችኋል? አጣለው ምንም ነገር ባለም፣ ከፍ ዝቅ፣ ለእኔ ብርቅ አይደለም መቀደሙ በመንገዴ መታለፉ አይከፋኝም፣ አሌ ብቻ ያንችን ክፉ ከማን ጋር ላወዳድረሽ ከማን ጋራ እያለ ይዟት መጥቷል እና ሄሉሻን እና ይሄ ቪዲዮ ደግሞ አወዛግቧችሁ። ማለት ትናንትና እንደዛ ተደብድበህ እንዴት ነው ዛሬ ደህና የሆንከው እያላችሁ ስለነበረ አንደኛ ነገር ፀጉሯ ማየት ትችላላችሁ። ሄሉሻውን የተሰራችሁ እንደ ቁጥርጥር አይነት ነገር ነው። ይሄ ደግሞ በቃ ጥቁር ነው። በዛ ላይ በጣም ረዥም ነው ምናምን ብቻ ግን የትናንቱ ቪዲዮ ላይ በደንብ ይዩት ጸጉሯን ማለት ነውና፣ ይሄ ቪዲዮ የቆየ ማለት ከዚህ በፊት የሰሩት ነው። ነገር ግን ዛሬ እዚህ ላይ ያስቀመጠበት ምክንያት አለው። በልክ ነው ያስቀመጠው ማለት ነው። በሄሉ ሻይ የመጣ ምንም ነገር ይቀራል። ስለዚህ እንዲያውም ይውጣል ማለት ይመስላል። ለያብሰራ ማለት ነው። ምንም አይፈጠርም ከዚህ በላይ እኔ ከሄሉ ጎን አርቀም ይውጣል አይነት ነገር ነው እና የለቀቀው ወንድ ልጅ ደግሞ ምንም ይሁን ምንም ማለት ነው። ብቻ አትንኩኝ ባይ ስለሆነ አሁን ልዑሌ ደግሞ ምን እንደሚያደርግ አይታወቅም። ጓደኛውም እየፈከረ ነበረ። እኔ ግን ይሄ ይሄ ነገር አላማረኝም። ቤተሰብ የምር ሄሉ ሻያ አደጋ ላይ እንዳትወድቅ። ከምር ኮ ነው፣ እነሱ ወንድ ናቸው ሆ